ሀገራችን ኢትዮጵያ በየዘመናቱ የገጠሟትን ወራሪዎች ወራሪዎችና የተለያዩ የጥፋት ኃይሎችን ተላላኪዎች እያሳፈረች ከነጥፋት ተልኳቸው ወደ የመጡበት እንዲመለሱ በማድረግ ነጻነቷን አስከብራና ሉዓላዊነቷን አረጋግጣ ዘልቃለች። ዛሬም ደግሞ ሀገራችን አትችልም የተባለችውን ችላ የኢኮኖሚ እድገቷን እውን የሚያደርጉ ትልልቅ ፕሮጀክቶችን በማሳካት ላይ ትገኛለች። ከዚህ ግስጋሴዋ ጎን ለጎንም ለጥቂቶች መበልጸግ ብዙዎችን የሚበዘብዘውንና የሀገር እድገትን የሚያስተጓጉለውን ሙስናን የሚጠየፍና የሚከላከል ትውልድ በመገንባት ላይ ትኩረት አድርጋለች።

ተቋማችን መከላከያ ሀገራችን ያለችበትን የእድገት ግስጋሴ እውን እንዲሆን ሉዓላዊነቷና ዳር ድንበሯን ከማስጠበቅ ተልዕኮው በተጨማሪ ሙስና የሚያስከትለውን ዘርፈ ብዙ ችግሮችን ለመቅረፍ እየሰራ ይገኛል። በዛሬው መሰናዷችንም የመከላከያ ስነ ምግባር መከታተያ ዳይሬክቶሬት ከፌዴራል ስነ ምግባርና ጸረ ሙስና ኮሚሽን ጋር በመተባበር ሙስናና ብልሹ አሰራርን ለመከላከል በሚያስችሉ ጉዳዮች ላይ የሰጠውን ስልጠናና በስልጠናው ማጠቃለያ ላይ የተላለፉ መልእክቶችን ወደ እናንተ ለማድረስ ወደናል። አብራችሁን ቆዩ። ሰራዊቱ ውድ የሆነውን የሕይወት መስዋዕትነት እየከፈለ ሰርክ የሚጠብቃትን ሀገር ሙስና እንዳይጎትታትና ክፉ ለሚመኙባትና እድገቷን ለሚፈሩ ጠላቶቿ ሴራ አሳልፎ እንዳይሰጣት መጠበቅ የግድ ይለዋል። ለዚህም በትኩረት እየሰራ ይገኛል። ሀገራችን ኢትዮጵያ በሁሉም ዘርፍ እያስመዘገበች ያለችውን እድገት በተለይም በዘንድሮ ዓመት የዘመናት ቁጭት የነበረውን የህዳሴ ግድብ በማጠናቀቅ ታሪካዊ ጠላቶቻችንን ህልም እያመከነ ሌሎች በሀገራችን የተጀመሩ ትልልቅ ፕሮጀክቶች ጀምሮ መጨረስ እንደሚቻል ያሳየንበት እንዲሁም አዳዲስ ፕሮጀክቶች የተጀመሩበት መሆኑ ነው እንዲሁም ጀግናዊ መከላከያ ሰራዊታችን በፍጹም ቁርጠኝነትና ጀግንነት ባዳና ባንዳዎች ተቀናጅተው የተጀመረውን ልማትና ሰላም ለማደናቀፍ የጀመሩትን እኩይ ተግባር በመበጣጠስ የሀገራችንን እድገት፣ ልማት፣ ሰላም ለማጽናት ውድ ህይወቱን በመክፈል ሌት ተቀን ተግቶ ግዳጁን እየተወጣ ባለበት ጊዜ መሆኑ ነው። የብዙ ሰልጣኞች ከራሳቸው አንጻር በሀሳብ በማዳበር አዲስ ወደ ስራው ለመጡ ስራ እንዲጀምሩ ሊያደርግ የሚችል አቅም በሚፈጥር ለነባሩ ደግሞ ባለው የስራ ልምድ ላይ የአሁኑን በመጨመር ወደ ተሻለ የሙስና መከላከል ስራ አፈጻጸም ሊያሸጋግራቸው እንደሚችል ተደርጎ የተሰጠ ስለሆነ ሰልጣኞችም የወሰዱትም የመነሻ ስልጠና በሂደት በስራ ላይ በአህዱ ውስጥ አዳብረው ወደ ተጨባጭ ተግባር ቀይረው እንደሚሰሩ ሙሉ እምነት አለን። በተጀመረው ሀገራዊ የጸረ ሙስና እንቅስቃሴ ላይ የፌዴራል ስነ ምግባርና ጸረ ሙስና ኮሚሽን ከመከላከያ ተቋም ጋር በጋራ መስራቱ ሙስና የሚያስከትለውን ኢኮኖሚያዊና ማህበራዊ ጉዳቶችን ለመቅረፍ ያስችላል። ሙስና ስንል አንድን ተቋም ወይም ደግሞ የተወሰኑ ዜጎችን ብቻ የሚያጠቃ ለይቶ የሚጎዳ አይደለም። ሙስና በአንድ ሀገር ላይ ከተንሰራፋ ጉዳቱ በጣም ሰፊ መሆኑ ይታወቃል። ኢኮኖሚካሊ ጉዳት ያመጣል፣ ማህበራዊ ችግር ያመጣል፣ አልፎ ተርፎም ፖለቲካዊም ችግርን ያመጣል ጥቂት ግለሰቦች የሚከብሩበትና አብዛኛው ዜጋ ተጎጂ የሚሆንበት ኢፍትሐዊ የሆነ የሀብት ክፍፍል የሚሰፍንበት ሁኔታ ነው። እንግዲህ እንደ ሀገር የሚመጣውና ይሄንን በጣም ለሁሉም አደገኛ የሆነና የሀገር ካንሰር ተብሎ ነው የሚጠራው እንደ ሙስና። ይሄንን ለመከላከል እያንዳንዱ ዜጋ የራሱ ኃላፊነት አለበት ኢትዮጵያውያን ለሀገራቸው ቁርጠኛ፣ ሀገራቸውን የማያስደፍሩ፣ ሀገራቸውን ከየትኛውም ጠላት የሚከላከሉ መሆናቸው ይታወቃል። እንዲሁም በሙስና ዙሪያም ስናይ ተቋማቸውን እንዲሁም ደግሞ ሀገራቸውን ከሙስና በመከላከል አርአያ መሆን እንዳለባቸው መገንዘብ ይገባናል። የማስተላልፈው መልእክትም ይህንኑ ነው። ወደ ተቋም ኃላፊዎችና መሪዎች ስንመጣ የተቋም ኃላፊዎችና መሪዎች የጥቅም ግጭትን በመከላከል የጥቅም ግጭት ውስጥ ሊያስገቧቸው የሚችሉ ነገሮችን መጀመሪያ ከቅድሚያ በመለየት ከዛም በኋላ ደግሞ በመከላከል ከተከሰተም ደግሞ ያንን ነገር በአግባቡ በመያዝና እንዳይከሰት እንዳይፈጠር በማድረግ ከፍተኛ የሆነ ቁርጠኝነት ይጠበቅባቸዋል። እንዲሁም የተቋም ኃላፊዎች ከስነ ምግባር መከታተያ ክፍሎች ባለሙያዎች፣ ኃላፊዎች ጋር አብረው በመስራት በመነጋገር የሚጠበቅባቸውን ድጋፍ በማድረግ ድጋፍ ሲባል ልክ አሁን እንደተሰጠው ስልጠና ማለት ነው። የበጀት ድጋፍ ሊሆን ይች ይችላል የእውቀት ድጋፍ ሊሆን ይችላል። ሌሎች ማንኛውም አስፈላጊ ድጋፍ በማድረግ ሁል ጊዜ ተቋማቸውን በንቃትና በብቃት መጠበቅ፣ ከሙስና መከላከል፣ የሰራተኞቻቸውን ስነ ምግባር መገንባት ይጠበቅባቸዋል። በአብዛኛው ተደራሽነታችን ለፌዴራል ፀረ- ሙስና ኮሚሽን ስለሆነ እነሱ ጋር ያለው ተደራሽነት ጥሩ በሚባል የሚገለጽ ነው። ከእዞች እዝ አመራር ከክፍለጦር ከኮሮች ጋርም እንደዚሁ በተመሳሳይ ግንኙነታችን የተጠናከረ ነው የሆነው ማለት ነው። በአብዛኛው ሰልጣኙ ያው እንግዲህ በቂ የሆነ እውቀት ጨብጠዋለሁ። ለምን ለአስር ተከታታይ ቀን ስልጠና ከዚህ በፊትም ተሰጥቶ ስለማይታወቅ ጥሩ ግንዛቤ ጨብጠዋል የሚል ሀሳብ ነው ያለ የእነዚህ ሰልጣኞች እዚህ የሰለጠቱንን ስልጠና ራሳቸውም አዳብረው አቅማቸውን አዳብረው ሰራዊቱን እስከታች እስከ ቲም ድረስ ያለውን እንዲያበቁ እንዲያስተምሩ፣ ግንዛቤ እንዲያስጨብጡ፣ የሚታዩ የሙስናና የብልሹ አሰራር ክፍተቶችን ከአመራሮች ጋር በመሆን እንዲፈቱና ችግሮችን እንዲቀርፉ ተቋማችን የሚፈልገውን ዘመናዊ ሰራዊት ግንባታ ምቹ ሁኔታና መደላድል እንዲፈጥሩ ታሳቢ ተደርጎ እንዲሰለጥነ እንድሰለጥኑ የተደረጉት። ስለዚህ እኛም በተለያየ አጋጣሚ ወደታች ወርደን እስከ ታች እየሄድን የስልጠናውን እየሰጠን የቆየንበት ሁኔታ ነበር። ባለፈው ዓመትም ዘንድሮም ይሄ ተጠናክሮ የሚቀጥል መሆኑን ነው መግለጽ የሚፈልገው። በድብቅ እየተሰራ በይፋ የሚታይ ችግር የሚፈጥረውን ሙስናን መከላከል የሁሉም ዜጋ ግዴታ በመሆኑ ጉዳዮቻችንን በጥቅም እንዲፈጸሙልን ባለማድረግና በመከላከል ሁላችንም ኃላፊነታችንን መወጣት አለብን። መከላከያ ሰራዊታችን በጦር በመልካም ስነ ምግባር ውስጥ ሆኖ ሀገሩን እንዲያገለግል ከተለያዩ ሙስና ሲባል ብዙ አይነት አለ ብዙ አይነት አለ ከዚህ ሁሉ የጥፋት ራሱን በማራቅ ከሙስና የጸዳ ሆኖ ሀገሩን እና ተቋሙን እንዲያገለግል በርትተን የግንዛቤ መጫጫ ትምህርት በመስጠት ሰራዊታችንን እናጠናክራለን የሚል ነው። ሰራዊቱን የማስተማር እና ከስነ ምግባር በደረጃ ደግሞ የሙስና ትምህርት በማስተማር የሀገሪቱ ያለችው ፖሊሲ ደግሞ ስትራቴጂና ወቅታዊ ያለው ሁኔታዎች በማስረዳት ብዙ ትምህርት ተሰጥቶናል ማለት ነው። ይህን ደግሞ እዛ ለማስተማር ሙሉ ዝግጅት አለኝ ማለት ነው። ሙስና ሀገራችንን በጣም ከሚጎዱ በጣም ከባድ ብዬ የሚያስበው ነገር ቢኖር ሙስና ነው። ሙስና ማለት ሀገራችን ከፍ ብላ እንዳትታይ የሚያደርጉ የሀገራችን ሀብት የሚበዘበዝ እድገቷ ወደኋላ የሚስብ ነውና ይሄን እንግዲህ ሁላችንም የኛ ብቻ ሳይሆን ሌሎችም በእኛ ጎን ቆሞ ቀጣይ ላይ እንደዛ ሙስና እንዳይኖር ትልቁን ስራ ከሰራን ሀገራችን ከፍ ብላ የምትታይበት ቀጣይም እድገቷ የሚፈጥንበት ይሆናል ብዬ አስባለሁ። እና የተሰጠን ኃላፊነት ላይ ደግሞ በታማኝነት በቁርጠኝነት ከሰራን የማይለወጥበት ምክንያት የለም። ሙስና የማይለወጥበት ምክንያት የለም። እና ቀጣይ ላይ እየተሻለ ከሰራን ሙስና ከሀገራችን ጭራሹንም ሙሉ ለሙሉ መቀነስ ባንተም ባንልም ሙሉ ለሙሉ መቀነስ እንችላለን ብዬ አስባለሁ። አመራሮችና ሙያተኞች ብልሹ አሰራርንና ሙስናን የሚከላከል ሰራዊት በመገንባት ሂደት ያገኙትን ተጨማሪ እውቀትና ልምድ ለሌሎች አባላት በማካፈል የራሳቸውን ጉልህ ሚና ማበርከት ይጠበቅባቸዋል። የስነ ምግባር ጥሰቶች ሲፈጠሩ ተከታትሎ የማረምና የማስተካከል ስራ በመስራት ለአመራሩ ጥቆማዎችን በማድረስ የአመራሩ አጋዥ በመሆን ዘመናዊ የሰራዊት ግንባታ ማጠናከር ይጠበቅባቸዋል። ሀገራችን ያለችበት የልማት ጉዞ ከፍጻሜ ደርሶና እድገቷ እውን ሆኖ ከሙስና የጸዳች ኢትዮጵያን ለትውልድ ማሻገር የእኔ የእናንተና የሁላችን ኃላፊነት መሆኑን መዘንጋት አይገባም የሚለው ሀሳብ በዚህ አጋጣሚ የምናስተላልፈው መልእክታችንም ነው። ሰላም።